ዛሬ በከርከዴ የሚሰራ ቀዝቃዛ ሻይ ነው የማሳያችሁ። እንድትወዱት ተስፋ አድርጋለሁ። ወደ አሰራር ነው። እንደነገርኳችሁ ከርከዴ ወይም ሂቢስከስ ያስፈልገናል። እንዲሞቅ ባለ ውሃ ሂቢስከሱን እንጨምረዋለን። ትንሽ ጎምዘዝ የሚል እና ቃናው ከበድ ስለሚል እኔ ቀረፋ ጨምሬበታለሁ። ከርከዴ እንግዲህ በጣም ብዙ ጥቅሞች ነው ያሉት። የልብ ህመም፣ የስኳር በሽታ፣ ፍረት ኔሚት ብዙ ሰርች ማድረግ ትችላላችሁ። በጣም ጥቅም አለው። ልክ እንደዚህ የቀላ የቀላ ሲመጣለን ቡርቱካን እንጨምራለን። ትንሽ ጎምዘዝ የሚለውን ስሜት ያስገባልን ስለፈለግኩኝ ነው። ስኳር ስለማልጠቀም ነው እኔ። ስኳር የምትጠቀሙ ከሆነ ግን ማስገባት ትችላላችሁ እዚህ ጋር። ከዛ በኋላ እንግዲህ ቀስ ቀስ እያልን እያማሰልን እንደዚህ ወደ መጥላት ይመጣል። ወይም ብርቱካኑ ስታወጡ እንደዚህ ቀላቀላ ወደ ማለት ከርከዴውም ነጣ ወደ ማለት ይመጣል። ያኔ እናጣልና እንግዲህ መጠጫችን ውስጥ በረዶ አድርገን ብርቱካኑን አስገብተን እንግዲህ በምትመለከቱት መልኩ እንቀዳዋለን ማለት ነው። በጣም ጣፋጭ ነው። ዝንጅብልን ማስገባት ትችላላችሁ። የተለያዩ ስፓይሲዎችን መጠቀም ትችላላችሁ። ይህን ቪዲዮ ያገባዋል ይፈልገዋል፣ ለምትሉት ሰው